ቱ ቢ ኦነስት ወደ ወደዚህ ወደ ሀረርም የመጣሁት ለመጀመሪያ ጊዜ ነው። የሸዋሊድንም ኤክስፒሪያንስ ለማድረግ ነው የቻልኩት ለመጀመሪያ ጊዜ ነው። ኦቨርኦል በጣም ደስ ይላል። ከተለያየ ቦታ ላይ ይህንን በዓል ለማከበር በግልም በግሩፕም የመጡ ብዙ ሰዎች አሉ። ሰው በጣም ቆንጆ ጊዜ እያሳለፍን ነው ያው። ካሰብኩት በላይ ጥሩ ኤክስፒሪያንስ አለኝ ብዬ አስባለሁ። እኔ አልጠበቅኩም። ባይዞይ ሳየው በፎቶ ምናምን ሌላ ሀገር ነው ይመስላል ለምሳሌ እነ ሞሮኮ ምናምን የሚመሳሰል እንትን አላት ሶ ያንን ነገር ደግሞ እኛ ትራቨል የምንወድ ሰዎች በጣም ሀገራችን ውስጥ እንደዚህ አይነት ነገር ሲኖር ላይክ ውጭ ሀገር ሄደን እንደተዝናናን ወይ ደግሞ ይሄንን የሚያምር ዝግጅት እንዳየን ሆኖ ነው የሚሰማል። ኢትዮጵያ ውስጥ መሆኑ በጣም እኮራበታለሁ። ደስ ይላል። በዛ ላይ ዩኔስኮ መግባቱ ትልቅ ደስታ። ከጅግጅጋ ነው የመጣሁት እና ለሀገሪቱ አዲስ ነኝ ግን ለሁለተኛ ዙር ነው እዚህ ሀገር የመጣሁት እና በጣም በደማቁ ነው የሚከበረው እዚህ እና ይኸው የእነሱን አልባስ ነው የለበስኩት። በጣም ነው የሚያምረው። ስመጣ የመጀመሪያ አይደለም። አንድ ሶስት ጊዜ ኦር አራተኛ ሶስተኛ ነው የመጣሁት። ያለው ልዩነት ምንድነው? አገሪቷ ላይ በጣም ትልቅ ለውጥ አይተናል ማለት ውበቱ ላይ ማለት ነው። ፕላስ ደግሞ ሰዎቹም ያላቸው አቀባበልም ደስ ይላል። አይ ፊል ግሬት። ከቱኒዚያ ነው የመጣሁት። መጀመሪያ ስለ በዓሉ የማውቀው ነገር አልነበረም። እንደ አጋጣሚ እዚህ ከመጣው በኋላ ስለ በዓሉ ሰማሁና መጣው። በጣም ነው ደስ ያለኝ። ከሰዓት ጀምሮ እስከ ምሽት ድረስ በበዓሉ የተሳተፍኩ ነው። በጣም የሚደንቅ ፌስቲቫል ነው። I'm የመጣሁት ከቤልጅየም ነው። ወደ ሀረር ስመጣ ለሶስተኛ ጊዜ ቢሆንም በፌስቲቫሉ ላይ ስሳተፍ ለመጀመሪያ ጊዜ ነው። የማውቃቸው ሰዎች በህዝባዊ በዓሉ ላይ እንድገኝ ይነግሩኝ ነበረ። በዩኔስኮ በተመዘገበው የበዓል አከባበር ላይ በመካፈሌ በጣም ደስ ብሎኛል። ከሀገሪቱ የተለያዩ አካባቢዎች የመጡ በርካታ ህዝቦች እየተሳተፉ ናቸው። ይህንን ያህል የህዝብ ቁጥር በአንድ ቦታ ተሰብስቦ ሲያከብር አይቻላቅም። የሚደንቅ ክብረ በዓል ነው። በጣም አስገራሚና የሚደነቅ ነገር ነው። ለዚህ ብለን ነው ከአሜሪካ በረን የመጣነው። እና በጣም ከፍ ያለ ነገር፣ ባህሉን ከጠበቅሁት በላይ ነው። በጣም ደስ ብሎኛል። በጣም ብዙ ሰው ሊያዩ የሚገባ እውነትም ዩኔስኮ ላይ መመዝገብ ያለበት አይነት ባህል ነው። በጣም ደስ ብሎናል። ሌሎቹም መተው እንዲጎበኙ ነው የምናበረታተውኛ እንደ ፌስቲቫል በጣም ደስ ይላል። የተለያየ አይነት ካልቸሮች አሉ። እኔ ራሱ ብዙ ማለቃቸውን ካልቸሮች ዛሬ አይቻለሁ። በጣም ደስ ይላል። ሃርመኒው ደስ ይላል። ህብረተሰቡ እያከበረበት ያለው የተለያዩ አይነት ነገሮች አንድ ላይ መከበሩ በጣም በጣም ደስ ይላል። ኢንጆይ አድርጌዋለሁ። በጣም ብዙ ሰው ኔክስት ይር እንግዲህ ቁጥሩ እየጨመረ መጥቶ ብዙ ሰው ቢታደሙ አሪፍ ነው ብዬ እንትን እላለሁ። እንደ ሀገርም ደግሞ እንደ ክልልም ደግሞ ብዙ ሰው ለመቀበል ዝግጅት ይደረጋልን ብዬ አስባለሁ። አዘጋጅ ነኝ። ሰዎች የተለያዩ ቦታ ሄዳሉ፣ ኢትዮጵያ ከጫፍ እስከ ጫፍ ዞራሉ፣ ጫካዎቹ፣ ወንዞቹ፣ ተራራዎቹ፣ ካልቸር ምናምን ዲስካቨር ያደርጋሉ። ስለዚህ ሀረር ደግሞ ከነዛ ያሉን ሀብቶች ትልቁ በዋነኝነት የምትጠቀስ ከተማ ነች። ሀረሪ አይደለሁኝም። በእርግጠኝነት ማጆሪቲው ከአዲስ አበባ የሚመጣው ሰው የሀረር ተወላጅ ወይም ሀረሪ አይደለም። ግን ያላቸው አቀባበል የባህሉ ይሄ ባህሉን አከባበራቸው ምናምን ብዙዎቻችንን ስለምንስበን ፈተን ግን አብረን እንጆይ እናደርጋለን። አሁን ጀጎል እንደምታዩት የምታምር ቦታ ናት። ሰዎቿ ሁሉ አቀባበሉ፣ ሀገሪቷ በጣም ደስ የሚል ነው እና እንደዛ ነው ያገኘሁት። የሚያምር ሆኖ ነው ያገኘሁት። አከባበሩ ከቀለማቸው ያምራል፣ ሰው ያምራል፣ ሁሉም ነገር ያምራል። እንግዳ ተቀባይነታቸው ደስ ይላል። ትርኢቱ ደስ ይላል። ኤቭሪቲንግ በቃ ኤቭሪቲንግ። የተለያየ ባህል እዚህ መገኘቱ አንድነትና ፍቅር አንድ ላይ ሆኖ የተለያየ ሃይማኖት፣ ሁሉ ነገር በጣም አስተሳሽ ነገር ነው ይህን ማየት። ዘንድሮ ኮሪደር ልማት በጣም ፐርፌክሽኑ የጠበቀ የውስጣ ውስጥ መንገዶቹ፣ የእግረኛ መንገድ በጣም ያምራል። ኤቭሪቲንግ ፐርፌክት። በጣም አሪፍ አድርጎ ነው የሰሩት። እዚያ ቤት አልነበረም እንደዚህ አይነት ነገር ሰው እሱ ነገር በጣም አስደምሞኛል። እኔ ማለት ነው።